ኢሰማኮ በጋምቤላ ክልል ስደተኞች የጸጥታና ደህንነት ስጋት እንዳለባቸው ገልጿል። በጋምቤላ ክልል ከ395 ሺህ በላይ ስደተኞችና ጥገኝነት ጠያቂዎች በሰባት የስደተኛ መጠለያ ጣቢያዎች ውስጥ ተጠልለው እንደሚገኙም ተገልጿል። ኢሰማኮ በጋምቤላ ክልል የሚገኙ ስደተኞችን በሚመለከት የሰብአዊ መብቶች ክትትልና ውትወታን ሲያከናውን ቆይቷል። ለስደተኞች የሚቀርበው መሰረታዊ ድጋፍ በመጠንም ሆነ በአይነት ከጊዜ ወደ ጊዜ ጊዜ በመቀነሱ በስደተኞች የሰብአዊ መብቶች ጥበቃ ላይ ተጽዕኖ አሳድረዋል። ለዚህም እንደ ምክንያት የተነሳው ለስልጠና የሚውል በጀት አለመኖሩና በተጨማሪም ለስደተኞችና ጥገኝነት ጠያቂዎች በተለያዩ መንግስታዊና መንግስታዊ ያልሆኑ አካላት በቂ የህግ ድጋፍ አገልግሎት የማይሰጥ መሆኑ ፍትህ የማግኘት መብታቸውን በማረጋገጥ ረገድ አሉታዊ ተጽዕኖ ማሳደሩ መሆኑም ተገልጿል። ኮሚሽኑ ኦኩጉ የስደተኞች መጠለያ ይገኙ የነበሩ ደቡብ ሱዳናውያን የሙርሌ ጎሳ ስደተኞችን በሚመለከት ከየካቲት 8 እስከ የካቲት 19 ቀን 2016 ዓ ም ክትትል ማከናወኑም ተገልጿል። በተደጋጋሚ ጥቃትና ዘረፋ በማጋጠሙ ምግብ፣ መጠለያ፣ ጤናና ትምህርት የመሳሰሉ አገልግሎቶች አቅርቦት በበቂ ሁኔታ ባለመኖሩ ችግር ውስጥ መሆናቸውን በሪፖርቱ አመላክቷል። ኢሰማኮ በጉዳዩ ላይ ከስደተኞችና ተመላሾች አገልግሎት እንዲሁም ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ጋር ምክክሮች ሰዎች መደረጉ የተገለጸ ሲሆን የተለያዩ ስራዎችን በመስራት ስደተኞቹን ወደ ደቡብ ኢትዮጵያ ክልል ደቡብ ኦሞዞን ኛንጋቶም ወረዳ አይፓ ሳይት እንዲዘዋወሩ መደረጉን ኮሚሽኑ በወጣው ሪፖርት አመላክቷል። ዘገባው የባልደረባችን ሊዲያ ደሳላይ ነው። ጥቁር አንበሳ ስፔሻላይዝድ ሆስፒታል ነጻ የበጎ ፈቃድ የጤና ምርመራ አገልግሎት መስጠት ጀመረ። ጥቁር አንበሳ ስፔሻላይዝድ ሆስፒታል በቦሌ ክፍለ ከተማ ነጻ የበጎ ፍቃድ የጤና ምርመራ አገልግሎት መስጠቱን ጀምሯል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር እሸቱ ለማ በአገልግሎቱ 180 የጤና ባለሙያዎች ለ5000 የክፍለ ከተማው ነዋሪዎች ነጻ የጤና ምርመራና ህክምና አገልግሎት እንደሚሰጡ ጠቁመዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ ዶክተር አብዱራዛቅ አህመድ የጤና ህክምና ና አገልግሎቱ ከመጀመሪያ ህክምና ጀምሮ በየደረጃው የሚሰጥ መሆኑን ጠቁመዋል። ማህበረሰቡ ያለምንም ክፍያ በተዘጋጀው አገልግሎት ተጠቃሚ እንዲሆንም ጥሪ አቅርበዋል። ህክምና በበጎነት ላይ የተመሰረተ መሆኑን የጠቆሙት ዶክተር አብዱራዛቅ ጥቁር አንበሳ ስፔሻላይዝድ ሆስፒታል በክረምቱ የሚያከናውነውን የበጎ ፍቃድ አገልግሎት አጠናክሮ ይቀጥላልን ብለዋል። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎ እና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ አስራት ንጉሴ በከተማ ደረጃ በርካታ የበጎ ፍቃድ አገልግሎቶች እየተካሄዱ መሆኑን ተናግረዋል። በጎነት ለህብረተሰብ ለውጥ በሚል መሪ ሀሳብ እየተካሄደ የሚገኘው የዘንድሮ የበ ህጎ ፍቃድ አገልግሎት የተለያዩ የህብረተሰብ ክፍሎችን በማካተት ተጠናክሮ ይቀጥላልን ብለዋል። ወደ ሳውዲ አረቢያ በመጓዝ ላይ የነበሩ ከ150 በላይ ኢትዮጵያውያን ስደተኞች ህይወት አለፈ። በህገወጥ መንገድ ወደ ሳውዲ አረቢያ ሲጓዙ የነበሩ አንድ መቶ ሀምሳ አራት ኢትዮጵያውያን ስደተኞች ህይወቱ ማለፉ ተሰምቷል። ከትላንት በስቲያ ቅዳሜ ሐምሌ 26 ቀን 2017 ዓ.ም በየመን አብያን የባህር ዳርቻ ላይ በርካታ ኢትዮጵያውያን ጭና ስትጓዝ የነበረች ጀልባ በከባድ ማዕበል ምክንያት አደጋ እንደገጠማት ታውቋል። ኢትዮጵያውያን ስደተኞች ቁጥር 154 የነበረ ሲሆን በአደጋው የስልሳ ስምንቱ ስደተኞች አስከሬን የተገኘ ሲሆን ቀሪዎቹ 86 ስደተኞች እንዳልተገኙና የት እንደደረሱ እንደማይታ እንደሚታወቅ ዓለም አቀፍ የስደተኞች ድርጅት አይኦኤም አስታውቋል። በየመን የድርጅቱ ተወካይ ለአሶሽትድ ፕሬስ በሰጡት ቃል በጀልቧ የነበሩት 154 ተጓዦች በሙሉ ኢትዮጵያውያን ናቸው ብለዋል። በሕይወት የመኖር ሁኔታ አሳሳቢ ሆኖ መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ገልጿል። በ2017 በሕይወት የመኖር መብት ሁኔታ አሳሳቢ ሆኖ መቀጠሉን የሚያሳዩ በርካታ ክስተቶች በተለያዩ የሀገሪቱ ክፍሎች ተስተውላል ሲል ገልጿል። በግጭት አውድ ውስጥ በቆዩ ወይም በግጭት ውስጥ በሚገኙ አካባቢዎች በመንግስት ኃይሎች፣ በየአካባቢው በሚንቀሳቀሱ የታጠቁ ቡድኖች፣ ማንነታቸው ባልታወቁ ሰዎች እንዲሁም በእርስ በርስ ግጭቶች በሰዎች ላይ የሞትና የአካል ጉዳት እንደደረሰ አመላክቷል። በአማራ ክልል በአብዛኛው አካባቢዎች በመንግስት ኃይሎችና በታጣቂ ቡድኖች መካከል ከ2015 ዓ ም መጨረሻ ወራት ጀምሮ በቀጠለው የተራዘመ የትጥቅ ግጭት አውድ ውስጥ በተፋላሚ ወገኖች የሚፈጸሙ የሰብአዊ መብቶች ጥሰቶች እንደቀጠሉ ገልጿል። በክልሉ በተራዘመ የትጥቅ ግጭት ውስጥ በቆዩ አካባቢዎች በመንግስት ኃይሎችና በታጣቂ ቡድን መካከል በተደረጉ የተኩስ ልውውጦች የግጭቱ አካል ያልነበሩ ሰላማዊ ሰዎች ለሞትና ለአካል ጉዳት እንደተዳረጉ አመላክቷል። የተከበራችሁ አድማጮቻችን ኢትዮ አምሻችን እያደመጣችሁ ትገኛላችሁ። አሁን ከባህር ማዶ ወዳገኘነው መረጃ የምናልፍ ይሆናል። የአፍሪካ ሕብረት ከ50 በላይ አልሸባብ ታጣቂዎች በደቡባዊ ሶማሊያ መገደላቸውን አረጋገጠ። የአፍሪካ ሕብረት የሶማሊያ ድጋፍና ማረጋጋት ተልእኮ አውሶም በሶማሊያ የመንግስት ኃይሎች የሚደገፉት ወታደሮች ባሳለፍ ነው አርብ በደቡባዊ ሶማሊያ በባረሬ ከተማ በተካሄደ ከባድ ውጊያ ከ50 በላይ የአልሸባብ አባላትን መግደላ ማስተላቸውን አረጋግጧል። አውሶም ከሶማሊያ መዲና ሞቃዲሾ በሰጠው መግለጫ በባረሬ በተልዕኮ ወታደሮች ላይ ከፍተኛ ጉዳት ደርሷል የሚሉ የሚዲያ ዘገባዎችን አስተባብሏል። አውሶም ኃይሎች ከሶማሊያ ብሔራዊ ጦር ኃይሎች ሲኤንኤፍ ጋር በመተባበር የባረሬ ከተማን መልሶ ለመቆጣጠር